እሱ ሁሌም የእሷ ደጋፊ ነው የሚመስለው። መስለ ያቄለንዴ እስከ ፎቶ አታይለን ውጭ ላይ ቤቷ ላይ የተለጠፈው ያቄለንዴ ኖ እሱ ሁሌም እንዲ ነው። እሱ የኔዎቹ የምትመክረን በውስጥ እላለ እሱን ተውት በቃ። አላችሁ ወይ? አለን አለን አለን። አማን ነው ወይ?

እንደኛ አንድነታቸው የሚፈልግ ሰው ደስ ይለዋል። እንደኛ አንድነታቸው የሚፈልግ ሰው ደስ ይለዋል። አንድ ደግሞ ሞርድባት ትይውባለች። አንድነታቸውን የማይፈልግ ሰው ደግሞ አባት ደግሞ አለች። እንደዚህ ሲሲ ስም ትሳደባለች ማለት ነገ ታወራላችሁ። ዛሬ ብናወራ ነገ ምክንያቱ ታውቀዋል። እነሱ ምን ምን ችግር አለው ብናወራ? ቆይ ተደማመጡ፣ ነገ ሌላ ቀን ብለሽ ማያመጡም ሌላ ቢሆን መች የሚሆን መቼም፣ እነሱ አንድ ናቸው። እኔም እኔ ምለው እነሱ ሁሌም አንድ ናቸው። ወይ ዜና አንባቢ ሆናችሁ እሳ ተደማመጡ፣ አውሪና እና አይደለም፣ እዚህ ጋር አንዷ ዝም በሉ ነገም ታወራላችሁ እያለች ነው። ለምን ዛሬ አናወራም እያልኳት ነው። የነገሩ ደግሞ የሚ ኧረ፣ ምንም የለም ታርቀዋል እነሱ ካላስ

ማን ነው አደራ ያለችው? ለዛች ለአርጉዝ ነው ያለችው። እንትና አደራ ሰጠችው ሰጣው ልትሄድ ነው። ጽጌ ጽጌ ጽጌ ደግሞ ሁሌ ነው እንደምትሄደው። ያው እየታየላቸው መች እንደዚህ ቆይታ ሲኖር ካወቀው እኮ ቶሎ አያበርዱትም። ታውቂያለሽ አይደል? አዎ፣ እይታማ አላቸው። አዎ፣ በጣም እይታ አላቸው እነዚህ። እዚህ ያሉ ስድብ፣ የስድብ ዲግሪ ነው ያላቸው እዚህ ያሉት። ጠንቢያቸውን ነው የሆነ ሁሉም አሽቃ እዚህ ያሉት አሽቃባጭ ናቸው። ሁሉም ሸፋፍና ነው፣ ሸፋፍ የሚያልፉ አሽቃባጭ ናቸው። አንድም ሰላማቸው የሚፈልግ ሰው የለም፣ አሽቃባጭ ብቻ የሰው ደስታ የሚያስደስተው አንድ ሰው የለም። ዝም ብሎ ማሽቃ በጥኝኝ ማለት እዚህ ሜዶኝ እዛ ሜዶች ልክ ነሽ፣ እዚህ መቶች ልክ እኔ ልክ አትበይኝ። እኔ በሚመለከተኝ ነገር ነው የማወራው እንጂ የማይመለከተኝ ነገር ሰው ሰድቤ አላወራም። እዚህ ደግሞ አብረሃት ሁን ብቡ ስፈ የፈለገችው መሆን የራሱ ሰው ላይ መብቷ ነው። እሷ ማውቃ ነው። ትምህርት ያው አለ እኮ ከእኛ ትምህርት ከኔና ይም ህይወት ትምህርት ተማሩ እያለ እኮ ነው እነሱ ለትምህርት ነው። እዚህ ጋ ሌላው ግን አጨብጫቢና አስመሳይ ሁላ ማለት ነው። ነገ ታወራለህ። ምን አገባሽ? መቼም ላውራ መቼም ለማታ ጃወራው አላድርም። መብቴ ነው። በቃ መብቴ ነው። እ ምን እንዳለ ታውቃላችሁ አብረሃት ሁን ቡቡ ታስፈልጋታለ ነግቢ እንትና ደሞ ካጠገቧ እንዳትረቅ አለ አብ አሽቃባጭስ? ምን አለ? ምንም አልበሰትም። ተጣልቷል እሱ አፍሬት ሃይሚ፣ ሰላም ሰላም፣ እንዴት ናችሁ አለን እንደኔ ድምጽ ወፍራም። እንዴት ነሽ? አሞኛል። አሞች ነው። ደና ነሽ? እግዚአብሔር ይመስገን። እንኳን ደስ አላችሁ። ደስ ያሳለን። አንዳንዱ ምን ልመሰለች አሽቃባጭ እዚህም ገብቶ እዛም ገብቶ የሚያሽቃብጡ ነው። ምን ይላሉ? አታምሩ ዛሬ ነገ ለምን አላወራም? መብቴ ነው። ማውራት መብቴ ነው። ነገ ማውራለሁ፣ ዛሬ ማውራለሁ፣ ሁሌ ማውራለሁ። ተለያዩ ከንቦላ ተናርቃችሁ ኑሩ እያል እነሱ ተጠጋገው በደር ሊጀምረ እንዴ እኔ እነሱ የእነሱ ደስታ ነው የሚያስደስተኝ እኔ ምን አገባኝ? ደስ ብሎ ነው ማውረው

እኔ ታውቂያለሽ፣ እኔ መብቴ ነው ደስታ የነሱ ደስታ ስለምን መደሰት መብቴ ነው። እነሱ አንድነታቸውን ስለምፈልግ ዛሬም፣ ነገም፣ ሁሌ መደሰት አለው። በደስታቸው ጊዜ ተደስቼ፣ በሚከፋቸው ሰዓት ይከፋኛል። አው መቼም ላው ምንም ላውራ ምንም አይመለከተውም ማንም አውራ አለው። ዝምባም ገደል ግቡ። የነሱ ደስታ የሚያስደስታችሁ አብሮነታቸው የምትፈልጉ እንኳን ደስ ያላችሁ። በቃ አብሮ ይሆኑ ምንድነው ምታሽቃበት እኔ ጋር

አንቺ ደግሞ የዛሬውን ሳትጨርሺ ለነገ ወይ ሄድሽ? በቃ ካውን ወለበት ሰዎች ተረጋጉ እንጂ ወገን። ኖ፣ አሁን ደስ ስላለኝ ነው። ከዚህም በፊት እፈራለሁ። ጥሩ አይደለም። እን ሰዓቱን አታስቢ። ሰዓቱን ካሰብሽ እኮ ትጎጃለች። ነገ በሚመጣው ሰዓት ይምጣ። እስከዛ ድረስ በዛሬው ነገርን ራስን የሚያስደስትሽን ኑሪ። ምንድን ነው ለነገ ምታስቢ? አዎ፣ በቃ ደስ ብሎኛል። ዛሬ ቆይ ተሰርቶላት ኮይን ኮነች ተሰርቶላት እየበላች ወለዛም ወንድ ሰርቶላት እናሳ። እንዴ ማነች ማነች ልጅቷ? ማነችና ማነችና እንዴ? እኔ ኮራ በሉ እንጂ እንዴ! ኧረ አራችሁ የሆነ ነገር ካለባችሁ ራሱ ማ ነጋውሪ ባልኩሽ፣ ተናደርሽ ነገ አውሪኝ የምትለው ተናደሽ። እንዴት ያች ያለችው ታያት ባ መልካም መመኘት እኮ የዛሬን ጥሩ አየናል። የነገውን የዛሬውን ጥሩ ከተመኘች የነገው ላይ ጥሩ ላይ ትደርሻለች። የዛሬው ደስታ ካስደሰተች ነው ነገ የምትደሰችው። ዛሬ ተደስቼ ነገ ምንም ይሁን ምን አገባኝ እንዴ ዛሬ በጣም ደስ ብሎኛል። ለነገ ደግሞ ፈጣሪ አለልህ ሰው እንትን ነኝ እ ምን ያገባኝ እኔ ደስ ብሎኛል፣ ደስ ብሎኛል። በቃ ምንም፣ ማንንም፣ ምንም አያገባም። ላውራ፣ ላውራ። አይመለከታችሁም። በእኔ አፍ ነው የማወራው በእናንተ አይደለም። ዝም ዝም ማለት ትችላላችሁ። እኔም አይመለከታችሁም። ስለ እኔ ማለት ነው አይመለከተኝ